ወንድ ነህ? ወንድ ነኝ። ከዚህ በኋላ ለምንም እንድማልመለስ ላስረግጥልህ እፈልጋለሁ። በነገራችን ላይ ከጦር ሜዳ የተመለሰ ፈረስ ሰርግ ቤት ላይ ጥይት ሲተኮስ ቢሰማ ሊደነብር አይችልም። ያንተ መፎከር ያንተ ያን ያክል መገልገል አንተ ህይወት የማያጓጓ ያክል ነው እየተናገርክ የነበረው ከአንተ በላይ ደግሞ ልክ አንተ የያዝከው አንድ ነፍስ ነው እኔ የያዝኩት አንድ ነፍስ ነው። የቤቱን ጉዳይ ብቻ አራት ነጥብ አምስት ሚሊየን ብር ወስኖልኛል ማለት ነው። ስለዚህ ይሄ ውሳኔ ለእኔ እጅግ በጣም ሰላም። እንደምን አላችሁ? ላይኩን ነኝ። እንግዲህ ዛሬ እንደተለመደው እያንዳንዱን እንቅስቃሴን፣ እያንዳንዱን እርምጃዬን፣ እያንዳንዱን ውሎዬን ከሜላት ጋር በተያያዘ ማለት ነው ላስረዳችሁ፣ ላሳውቃችሁ እዚህ ቦታ ላይ የተገኝቻለሁ። ዛሬ የተገኘሁት ደስ በሚል ዜና ነው። ይሄ ዜና ምንድን ነው? እንግዲህ ባለፈው በቪዲዮ እንዳያችሁት በ19 ቀጠሮ እንዳለን ነግራችሁ ነበረ። በ19 ለቀጠሮ ወደ ፍርድ ቤት ተገናኝተን ነበረ። ይሄ ፍርድ ቤቱ እንግዲህ ያለውን ነገር አይቶ መርምሮ ወስኖልኛል። ይሄ ውሳኔ የቤቱ ዋጋ ብቻ፣ ይሄ ከሞራል ከምን ጋር የተያያዘውን ነገር ከሷ ጋር የተያያዘውን ነገር ፍርድ ቤት በማቃለል ምናምን በሚለው የተያያዙ ጉዳዮችን ከቅጣት ውጪ የቤቱን ጉዳይ ብቻ 4.5 ሚሊዮን ብር ወስኖልኛል ማለት ነው። ስለዚህ ይሄ ውሳኔ ለእኔ እጅግ በጣም ትልቅ ትልቅ ትልቅ ውሳኔ ነው። ትልቅ እርምጃ ነው። ትልቅ ድል ነው ብዬም አስባለሁ ነገር ግን እዚህ ጋር እንደምታዩት ፍርድ ቤቱ የወሰነው ውሳኔ ወይም ፍርድ ቤቱ ይገባዋል ያለው ውሳኔ 4.5 ሚሊዮን ብር ይሁን እንጂ በአካውንት የገባው ግን 3 ሚሊዮን ብር ብቻ ነው። እኔ የምፈልገው ሀቄን ንብረቴን የቤቱን ዋጋ እንጂ ከሷ 0.00005 ሳንቲም አልፈልግም። ስለዚህ ከዚህ በኋላ ያለው የእሷ ሀቅ የኔ አይደለም አይገባኝም። ስለዚህ እኔ ንብረቴን የሚገባኝን አግኝቻለሁ። ሶስት ሚሊዮን ብር በአካውንቴ ገብቶልኛል፣ እንደምታዩት በአዋሽ ባንክ ማለት ነው ገብቶልኛል። ከዚህ ውጪ ከሷ ጋር የሚያገናኝ ነገር አይኖርም ማለት ነው። ከሷ ጋራ በፍጹም መገናኘት የለብም የሚል አብርሽም፣ በጊዜው ስለነበረ እሱን ነገር እያንዳንዱ ሂደት እየተከታተለ ስለነበረ እሱም በዋናነት ይሄን ነገር አይቷል ማለት ነው። 3 ሚሊዮን ብር በአካውንት ገቢ ተደርጓል። ከዚህ በኋላ ከሜላት ጋር የሚኖረ ግንኙነት አይኖርም ማለት ነው። ከውጭ ላይ የሜላት ወንድም ኃይለኛ የሆነ ዛቻ፣ ፉከራ፣ ማስፈራሪያ ሲያደርግ ነበረ፣ ከፍርድ ቤት እንደወጣን ማለት ነው። ምን ሲደረግ እንደነበረ እንግዲህ በቃ እንደዚህ ምን ቀጥል እንዳይመስልህ ገንዘቡ በዚህ መልኩ የሚመጣ እንዳይመስልህ ምን እያለ በጣም ብዙ ነገር። አብርሽ በቦታው ነበረ። እሱና የእሷ የሜላት ባለቤቷም ነበሩ፣ ሁለታቸው ነበሩ። እሱ ደግሞ ከኔ ጋር ነበረ። ሁኔቱን ሲከታተል የነበረው አብርሃም ነው። እንግዲህ እኔ ውስጥ እያለሁኝ በርካታ በቃ በርካታ አይነት እንትኖችን አላስፈላጊ ቃላትን ሲወረውር እንደነበረ እሱ በዋነኝነት ምስክር መሆን ይችላል። እኔ ከዚህ በኋላ ላለው ነገር ምንም አይነት ርኅራኄ እንዳይኖረኝ ነው የሆንኩት። በነገራችን ላይ በጣም ትልቅ የሆነ ጥላቻ ይዤ እንድወጣ ያደረገኝ፣ ምክንያቱም አስቡት በወንድነቱ ነው በቃ ሲዝት የነበረው እኔ ከዚህ በኋላ በቃ የራሴን ውሳኔ ወስናለሁ። ፍርድ ቤቱ የራሱን ውሳኔ ወስኗል፣ እኛ ደግሞ በግላችን የራሳችንን ውሳኔ እንወስናለን እያለ እኔ ጋር ትልቅ የሆነ አላስፈላጊ ነገር ሲወረውርብኝ እንደነበረ አብርሽ፣ ያው በዋነኝነት እሱ ምስክር መሆን ይችላል። እኔ አንድ ነገር ልንገራችሁ፣ እስካሁን ስታገስ የነበረው ሜላት የምታደርገኝን ነገር ባገኘውበት ቀን እየቀጠርኳት እየቀጠረችኝ ምን ትለኝ እንደነበረ እናንተም ምስክር ናችሁ። ያን ሁሉ ችዬ እዚህ ጋር እዚህ ጋር ስቆም ግን ቢያንስ እንኳን ያንን ፍርድ ቤቱ የወሰነልኝን ውሳኔ እንድቀበል ትልቅ የሆነ አስተዋጽኦ አድርጎልኛል። ምንድን ነው ካላችሁ፣ በመታገሴ ነው። መታገሴ ዋጋ ግኝቷል ማለት ነው። 4.5 ሚሊዮን ብር ትልቁ ነው። አይደለም ከቤቷ አንጻር ዛሬ የት ይደርሳል የሚባል ከዛ በላይ መሆን የሚችል ነበር። አሁን ግን ይህንን ገንዘብ ይዘህ ይህን ገንዘብ ወስደህ አንተ በሕይወት የምትኖር እንዳይመስልህ። በቃ ይሄ ፍርድ ቤቱ የራስን ውሳኔ የራሱን ውሳኔ ቢወስንም እንኳን እኛ የራሳችንን ውሳኔ እንወስናለን እያለ ሲዘተብኝ እንደነበር ያው በእናንተ ፊት ልነግራችሁ እወዳለሁ። ግን እሱ ያንን ነገር ብሏል። እኔ ዝም በማለቴ ደግሞ እንደሞኝ ወይም ደግሞ እንደፈራሁት አይነት ነገር ነው። በእርግጠኝነት ቪዲዮን ታየዋለህ። ወንድ ነህ ወንድ ነኝ። ከዚህ በኋላ ለምንም እንደማልመለስ ላስረግጥልህ እፈልጋለሁ። በነገራችን ላይ ከጦር ሜዳ የተመለሰ ፈረስ ሰርግ ቤት ላይ ጥይት ሲተኮስ ቢሰማ ሊደነብር አይችልም። እኔ ብዙ ነገር ያየው ሰው ነኝ፣ ብዙ ነገር ያሳለፍኩ ሰው ነኝ። ያንን አሳልፌ በአንተ መውጣት መውረድ፣ በአንተ መገልገል የምደነግጥ ሰው ደግሞ አይደለሁም። በእርግጠኝነት ነው እምልህ። የፈለገህን ማድረግ ትችላለህ። ና የፈለግከው ቦታ ልቀጥርህ እችላለሁ። ልትቀጥረኝም ትችላለህ። ይህንን ነው የምልህ፣ አንተ ማለት ነው። ተመልካቾች ግን የሱን ነገር ተረጋግተ ማለት አሁን ሰው በመጥፎ ሲመጣ በመጥፎ እኮ አትመልስለትም። ገባ አይ በጣም ወንድ ነኝ እያለ ስለነበር ነው። አብርሽ በጣም ይቅርታ አንተ ሰምተዋል፣ እንግዲህ ምን እንዳለ ማለት ነው። ማለት የህግ ቦታ ላይ ሆነን እንኳን ያን ያክል መገልገል ምን አስፈለገ? ጎበዝ ከሆነ በሚያስከደው ይግባይ ጠይቆ ሊሆን ይችላል በተለያየ መንገድ የራሱን እንትን ማስቀጠል ይችል ነበረ፣ መጠየቅ ይችል ነበረ። ግን ጉልበትን የምናመጣው እዚህ ጋር በቃ እንዲያደርጋለሁ እንዲያደርጋለሁ እንዲያደርጋለሁ የፈለገህን ማድረግ ትችላለህ ነው እምልህ። እኔ ደግሞ የፈለገህን ማድረግ ትችላለህ፣ የፈለገህን ውሳኔ መወሰን ትችላለህ። ያንተ መፎከር፣ ያንተ ያን ያክል መገልገል አንተ ህይወት የማያጓጓ ያክል ነው እየተናገርክ የነበረው። ከአንተ በላይ ደግሞ ልክ አንተም የያዝከው አንድ ነፍስ ነው፣ እኔም የያዝኩት አንድ ነፍስ ነው። ስለዚህ እኔም ካንተ በጣም በተሻለ መልኩ ካንተ በተለየ መልኩ ምንም ነገር እንደማያጓጓኝ ላረጋግጥ ልፈልጋለሁ። በእውነት ነው የምልህ። ይህንን ካየኸው ለራስህ ለህይወት ተጠንቀቅ ነው የምልህ። እንደው እኔን ተጠንቀቅ ብለኸኛል፣ እኔን ዋጋህን እሰጥሃለሁ ብለኸኛል። ዋጋህን እንዳታገኝ ግን መጠንቀቅ መቻል አለብ። ምን መሰላችሁ? የልጁ ችግር እኔ በሰዓቱ ስለነበርኩኝ ውጭ ላይ ያለውን ነገር ሁሉን ነገር ስመለከት ነበር ኦልሬዲ ፍርድ ቤቱ ውሳኔ እየወሰነ በነበረበት ሰዓት ሳይሆን ፍርድ ካረፈ በኋላ ፍርድ ከተሰጠበሚን በሚን ውሳኔ ማለት ነው ውሳኔ ከተወሰነ በኋላ ለሱ አራት ነጥብ አምስቱ ምናምን ከተወሰነ በኋላ እና ወንድሟ ከዛ በኋላ ነው ሲፎክር የነበረ። በጣም ብዙ ነገሮችን ሲል ነበር። ኤኒዋይስ ለአንተ አሁን እዚጋ መፎከሩ ምናምን ለአንተ ጥሩም አይደለም። ለምን? እየተበደልክ ያለኸው አንተነህ ይሄው በሚል ነው አዎ መጥፎ ነገር እየሆነብህ ያለኸው አንተነህ ያው ፍርድ ቤት ደግሞ ትክክለኛውን ውሳኔ ወስኗል አይደለም ልጁ ቪዲዮውን ስለሚያይ እኔ መልእክት ልንገርህ ለልጁ ማለት ነው እሱ እሷና እሱ ጥሩ በነበሩበት ሰዓት ብዙ ነገር አሳልፈዋል ጥሩ ፍቅረኛሞች ነበሩ። ከዛም በኋላ ከዛም በተረፈ ደግሞ እሱ በእሷ ወንጀል እንደታሰረ አንተ ታውቃለህ። መቼም ሀቅ መደበቅ እንዳይሆን ብዬ ነው። እና ይህም ሁሉ ነገር በደል ተፈጽሞበት ቤቱ ተሽጦበት ምናምን እላዩ ላይ አሁን እዚህ ላይ እንግዲህ ፉከራ፣ እሱ ላይ መፎከር ማለት ከሰውነት ተራ እንደ መውጣት ነው ለእኔ ሳስበው። ምክንያቱም ይሄ ልጅ መካስ ያለበት ልጅ ነው። እኔ ኤኒዋይስ እሷም ጋ አሁን ያገባችው ባልም ጋ እሱም ጋ ሆኜ በመሀል ነገሮችን ለማስማማት ብዙ ጥሪ አለሁ። ገብቷል። እሷንም አንተንም ራሱ እየደበረ እሷን አግኝቻታለሁ። ገብቷል። ለምን ማስታረቅ ባህላችን ነው። ከተስማሙ አንተና እሷ ከተስማማችሁ፣ ንብረት ከተመለሰልን፣ ነገሮች ከተስተካከለልን እሱ እኮ ይታወቃል። ግን ደግሞ ምን አለ መሰላ ብለሽ አሁን በዋናነት በቃ እዛ ጋር እራሱ በቃ በጣም ስትቀየር በጣም እየተናደደች ስትናገር ነበረ። እንደውም የሚገርማችሁ ነገር በምትናገረው ነገር እራሱ እራሳቸው የሆነ ሌላ ክስ እየመሰረቱ ነበረ። በጣም ገለፍተኛ ሆና ስትናገር ነበረ፣ በጣም ስታመናጭቅ ነበረ፣ ሕግ ስታቃልል ነበረ። እሷ ካደረገችው አንጻር ይሄ ከምንም በላይ የሚያንሳት እንጂ እንትን የሚላት አይደለም፣ የሚከብዳት አይደለም። ስለዚህ እኔ 4.5 ሚሊዮን በነገራችን አልተጨረሰልኝም። ስለዚህ እዛ ላይ እንደዚህ ወንድሟ ያንን ገንዘብ ነው እንትን ሲለኝ ትራንስፈር ሲያደርግልኝ በጣም እንትን ሲል የነበረው በጣም እና በሚያሳዝን ሁኔታ ልጁ በጣም እንትን ሲል ነበረ። ተመልካቾች ምንም ነገር ሊፈጠር ይችላል፣ ምንም ነገር ሊያደርግ ይችላል። ግን አሁንም ላረጋግጥ የምፈልገው ነገር ምንድን ነው? እስር ቤት ብርቅ አይደለም። አሁን የእሷ ተፈጥሮ ምንድን ነው? ትንሽ የመቸኮልና የገለፍተኝነት አይነት ባህሪ ያለው ገብቷል። እኔ እኮ አርልም ቀርቶ ከአንተ ጋር ማለት ነው። አሁን ካገባችሁ ባልጋ ለማስታረቅ ብዙ ጥሬያለሁ። በነገር ላይ ለምን ቪዲዮ አይቻለሁ። አዎ፣ ቢያንስ አንተ ይኸውልህ፣ ለምን መሰለህ? እኔ አሁን ኮመንት ላይ ብዙ ብዙ ሰዎች ሰድበውኛል። አንተ ጣልቃ ትግባ ምናምን አስታርቀኝ ሲል ሰው እምቢ አትልም። ኢትዮጵያዊነት ነው ገብቶሃል። እኔንም እኮ ብላኛለች። ያደረገችው ወንጀል እኮ ትክክል እኮ አይደለም፣ ገብቷል። አሁን አንተንም እራሱ አንተንም አንተ ላይ ግፍ ሰርታ እንኳን ከአሁኑ ባሌ ጋር አስታርቀኝ ብላለች። አስበኋላ እኔን ጠይቅልኝ ነው እንጂ ሞከርኩ ሞከርኩ። ለምን አሁን ያለው ባለቤቷም ጥሩ ሁኔታ ላይ አይደለም። የምር እኔ ለሄሊና ነው ማወራ ጥሩ ሁኔታ ላይ አይደለም። በጣም የሚገርም ነገር ስራታ ያለው ምናምን ሲነበር ትቶ ምናምን ተንዘላሉ ምን ያለው አሞኛል ምናምን፣ አዎ ታሞ ነው ያለው እና እንደ ሰው ስናስብ፣ ሁለቱንም አንተንም እሷንም እዚህ ደረጃ ላይ ያደረሰ ያደረሰችው እሷ ነች። ግን ነገሩን ለማስተካከል ስሞክር ታፈርሰዋለች። you know በቃ ጓ አንደው አንተን ተለማምንጫ አልኖር ማለች በቃ እንደም ጭራሽ ማለት ነው። እና እንደዚህ አይነት ባህሪ ለሷም ጥሩ አይደለም እኔ በግልም ቪዲዮ ላይ ሳይሆን በግልም እኔ መክሪያት አለሁ። ስለመና ተረጋጊ ታይቀስ በይ፣ እንደዛ አይደለም ጥፋቶቹ የአንቺ ናቸው ምናምን እሷ ተስፋ ቆርጣ ነበር። መጨረሻ ደረጃ ደርሳ ነበር። የምሬ ነው። መታሰር ካሜራ ጀርባ ተይብዬ አልፈራም፣ እንግዲህ አልፈራም፣ መታሰር አልፈራም፣ ምንም ነገር ቢመጣ አልፈራም ስትል የነበረች ሴት በ19 የነበረው ትናንት በነበረው ቀጠሮ ላይ ፍርድ ቤት ላይ ቀርባ ምን ስትል እንደነበረ ብታዩዋት። ውስጥ ላይ ካሜራ አይቻልም እንጂ ካሜራ ቢቻልና ካሜራ ይዤ ብገባ ኑሮ በእውነት ነው የምላችሁ። በቃ ያለውን የፊት ሪያክሽን ከኔ ጋር የነበራት የአይን ባይን መፈጠጫ በጣም የሚገርማችሁ ነበረ። አይስ ባለቤቷም እያሳዘነ ነበረ። ስማ ተባባሪ ነ ነው ምንድን ነው የምታውቀው ነገር አለ ምናምን ተብሎ ነው ሲጠየቅ የነበረው። በጣም የሚገርማችሁ በማያውቀው ነገር ኦልሬዲ አሁን እሱ ያለበት ላይፍ ስራ ትቶ ምናምን ታሞ ከቤት ወጥቷል። ምናምን ሁሉ የሁለት ወር ምናምን አልፎበት በቃ ብዙ ነገር ነው ያወራኝና ያሳዘነኝ ነገር ምንድን ነው፣ እሱ በማያውቀው ተባባሪ ነህ ተብሎ ገብቷል። አይተዋል። እና በጣም የምር እኔ እንጃ፣ እኔ ግራ ነው የገባኝ። ትላንት ዛ ፍርድ ቤት ቆሜ እኔ ብዙ ነገር ነው የታዘብኩት። እና እውነት በአንድ ሰው ስህተት ይህ ሁሉ የሶስት የአራት ሰው ህይወት መበላሸቱ እኔ እንጃ እኔ ምን እንደምል አላውቅም። ብቻ ግን አንተ ተረጋጋ። አንተ አሁን እሱ ስለፈቀረ እንኳን ከተፎከረ ከተወረወረ ያድናል ይባላል። ምን አለ መሰለህ፣ አሁን አንተ ተረጋጋ። እስካሁን ተረጋጋው አብርሽ ይሁን። አሁን እስካሁን ብዙ ነገር ቻልኩኝ። እሷ እንደዛ ስትሆን ቻልኩኝ። አሁን ካሳለፍኩ መጨረሻ ለላስት ያለው ነገር አይከብድም። አሁን እንደማይከብድ አውቀዋለሁ። አሁን እዛ ቤት ይጀ ከባሏ ጋር እንደዛ ሲሆን፣ አንተ ምን የምታውቀው ነገር የለም። ቆይ ተረጋጋ፣ ላስረዳ ስለው ሰምተኛል። እሷ ደግሞ ያን ሁሉ አድርጋይ ደግሞ በቀስ ለማመጥ ምናምን አይተኛል አይደለ? እኔ የምፈልገው ምንድነው? እሺ በሰዓቱ እሷ ነበር እየፈለኩ የነበረው አይደለ? ያገኘሁበት ሁኔታ ልክ አልነበረም። ይሁን ግድ የለም። እሺ ይቅር፣ ያሁሉ ይሁን ቢያንስ እንኳን ምኖርበት መጠለያዬን ደግሞ ማግኘት ነበረብኝ። በነገራችን ላይ ይቅርታ አድርጉልኝ እንጂ ሴቶች ግን እያረጉት ነገር ያለ አሁን አይታል። ከትላንትም አማኑኤል ይዤ አንድ ጓደኛዬ ድንገት ታሞ የምር በሴት ምክንያት አብዶ ታሞ፣ የምር ቁም ነገር ነው መነግራችሁ፣ ታሞ እንግዲህ ከኔ ጋር አብሮ ብዙ ላይፍ ያሳለፈ ለጓደኛው ምናምን ያለ በፍቅረኛው ምክንያት አብዶ ታሞ። አብዛኛው ወጣት ወንድ በቃ እንዳለ ጨልሎ አብዶ ነው ያለው። ዶክተሩ ራሱ እኮ ከ85% በላይ ያለው በፍቅር ነው በፍቅር ተከርተው ነው ማለት ነው። ሲመልስ በጣም ነው የሆነ በፍቅር ነው ያበዱት አለ በግልጽ ማለት ነው። እና ይሄ ልጅ ፍቅር ሰጠ፣ ፍቅር አፈቀረ እንጂ እኔ አንቺን ነው የምፈልገው ስትል የመጀመሪያ ቪዲዮ ታስታውሳለህ? አዎ አዎ፣ የምፈልገው እሷን ነው የምፈልገው ስትል እኔ በጣም ነው አፕሪሼት ያደረኩ ያን ሁሉ ነገር ሆነና ኒዋይስ እባካችሁ እንደዚህ የምታረጉ ሰዎች አደብ ትገዙ። መልእክት ነው። አንዳንዶቹ ነው ሁሉም አይደሉም። ስለዚህ አሁን እኔን ተረጋጋ ምናምን ያልከኝ ያልከኝ ምንድን ነው? እስካሁን ተረጋግቻለሁ። የመጨረሻ ላይ ያለው ነገር እንዳይበላሽብህ ነው። ገብቷል አሁን ገና የቀረ ገንዘብ ምናምን አለ አይደል፣ አለኛው እሱ ያ ነገር የመጨረሻው እንዳይበላሽብህ እስካሁን የታገስ እኔ። ከዚህ በኋላ ኮ እርምጃ፣ እያንዳንዱ እርምጃ ይኮ ከህግ ጋር ነው። ህግ ይዞታል። ህግ እንትን የሚለው ነገር ችግር የለውም ነው የተባልኩት። ይሁል የሚፎክርብህ ለምን እንደሆነ ታውቃለህ? ለማስተባበል አበላሽብህ ሊሆን ይችላል። ገብቶኛል እኮ እኔ። ማወቅ አለብህ፣ ገብቶኛል እና እስካሁን ታገስኩት። በጣም ብዙ ተለማመጥኩ፣ ምናምን ብዙ ነገር አልኩኝ። ተው ተይኝ ባክሽ፣ እንደዚህ አድርጊ ምናምን ብዬ ከሱ ከባለቤቷ ጋርም ያን ያክል እንትን ስል ቤት ይጀራሱ አይተሃል። ምናምን አብረን ስለነበርክ ማለት ነው። ስለዚህ እኔ አሁንም አሁንም ቢሆን ማለት ነው ቃሌንም የማላጥፈው ነገር ወንድሟ የተባልከው ልጅ አደብ ግዛ። በቃ እንዲህ አደርጋለሁ እንዲህ አደርጋለሁ የሚለውን ነገር ይቅርብህ። አካሂድ ልክ አይደለም። ጥሩ በእውነት ነው የምልህ እኔ ካንተ በላይ ሰይጣን የመሆን አቅም አለኝ። ስለዚህ ራስህን አስተካክል። በህግ ነው እየተጓዝኩ ያለሁት ከቻልክ በህግ ማሸነፍ ትችላለ። ነው የመጨረሻ መልእክት ይሄን ነው ነው ማስታረቅ ነው የነበረበት በመሀላችሁ ገብቶ ብዙ ነገር ማድረግ ሲገባው፣ ጭራሽ ብሩ እኮ ሲባል ነው 4.5 ምናምን ሲባል በኢትዮ ይሄ ካሳ ምናምን የሚለውን ነገር ነው ያልፈልግም ሲጀምር በነገራችን አይቀርብ እሱ ምን ይሄ ስንት በጣም ብዙ ነገር ነው። ተከፈልከው ዋጋ አይበልጥም ይሄ ካሳ ምናምን ይባላል ሲጀመር መጀመሪያም ቢሆን እኔ እንት ነኝ ነበር የምፈልገው እሷን ራሷን ፍቅሬ ነበር የምፈልገው። ያ ከቀረ ደግሞ የሞራል ካሳ ይምናምን ካሳ ይምናምን ካሳ ብለው በጣም ብዙ የዘረዘሩት ነገር አለ ገና እንትን የሚል ማለት ነው አሁን እሱ እሱ ሁሉ እንደው እንደ ንትን እንደ ፍርድ ቤት መቀበል ያለብኝ ነገር እቀበላለሁ ነው እንጂ ከሷ ይሄን ነገር እፈልጋለሁ ማለት ግን አይ የሞራው የሞራል ካሳው ይቅርብ። ሲጀመር ምንም አይሰራልኝ። ላንተ እንኳን የሞራሉን ካሳ ዋናውን መች ጨረሱልኝ? አልጨረሱትም። ስለዚህ እኔ የምፈልገው የቤቴን ጉዳይ ነው። ቤቴን ካገኘው የቤቴን ገንዘብ ሐቄን ካገኘው የነሱ የሞራል የሞራ የምናምን የሚባለው ነገር ይተውት። እኔ ምንም በቃ በዚህ ጉዳይ የምገባበት ነገር የለም። ምክንያቱም እኔ መጀመሪያ ላይ ፍቅርን ብዬ እዛ ጋር እኔ ባልፈጸምኩት ፋውል ራሴን መስጠቴ የመጀመሪያው ተርኒንግ ወይም ስህተት እሱ ነው ብዬ ነው ማምነው። በእሱ ደግሞ ድጋሚ አልሳሳትም፣ ድጋሚ በስህተት ላይ ስህተት አልደርብም። ከዚህ በኋላ ለሚመጣው ነገር ግን እያንዳንዱን ራሴን አዘጋጃለሁ፣ ለሚመጣብኝ ነገር ሁሉ ራሴን ለመከላከል የግድ መቼም ሰው መቼም ጩቤ ይዞ እየመጣ እና ውጋኛ አትለውም አይደለም። ምንም የሚያክል የዋህ ብትሆን ራስን መከላከል አለብህና ራሴን ቀድሜ መከላከል ስላለብኝ ነገሮች አሁን አንዳንድ ሰው እንዴት እንደሚያስብ አሁን ለምሳሌ የሆነ ነገር ሲፈጠር ልመታ ብለ ስትሄድ መመታትም አለ እኮ ገብቷል። እኔ ግርም ይለኛል። እኔ ወንድ ነኝ የሚል በሙሉ እኮ ተማጭቶ ይሄ ቪዲዮ የምንሰራው ቪዲዮ ራሱ ትልቅ ትልቅ መልእክት ነው ያለው። ትልቅ ምስክር ነው ይሄ ልጅ። አሁን ነገ አንድ ነገር ቢሆን ከአንተ ውጭ ምንም ማንም ተጠያቂ ሊሆን አይችልም። በቃ የምሬ ነው። አይደለም ቀርቶ እሱ እኔ አልምርም። እኔ የረጅም ጊዜ ጓደኛዬ ነው የምሬ ነው። እንደዚህ አይባልም። እኔ ተናድጄ ልናገር ነበር በሰዓቱ ማለት ነው፣ ግን ፖሊሱ ራሱ ያለውና ሰማው። አዎ ማለት ጥሩ ነው። አንተ አንተ ምን እንደምታወራው ዝም ብላት ምናምን። በጣም ያሳዝናል። እየሄድክበት ያለው መንገድ፣ እየተናገርከው ያለው ቃል ላንተም እትም በቃ ብትጠነቀቅላት ይሻላል። እሱ ነው የምልህ የመጨረሻ እንዳገባ ጨርሻ ማለት የመጨረሻ የመጨረሻ ማስጠንቀቂያ ላንተ የምነግርህ ምንድን ነው እየሄድክበት ያለው መንገድ የተሳሳተ መንገድ ነውና እሱን ነገር አቁመው የምትችል ከሆነ። አሁንም እኔ በሕግ ነው እየሄድኩ ያለሁት። አንተ በሕግ መሄድ ትችላለህ። እርግጠኝነት ነው ያለውን አስረድቻለሁ ታውቃለህ። የሰራችሁን ፋውል እያንዳንዱን ነገር ከእስከ ድረስ እኔ ምን ሆኜ እንደነበረ ከየት ለምን እንደገባሁ ከዛስ በምን እንደወጣው ምናምን በደንብ አድርገው ራሱ ፍርድ ቤቱ ይዞታል። ስለዚህ ወንድ ነህ ወንድ ነኝ፣ መጠፋፋት እንጂ በእርግጠኝነት ነው የምልህ አንተ ምንም ልታደርገኝ አትችልም። ነገር የለው ዙሮ ዙሮ አንተ ተወው፣ ኦረዲ መልእክታችን አስተላልፈናል። ለተመልካችም ያለውን ነገር አሳውቀናል። ለንትኑ አንተ ነገሮችን በረዳርግ ተወው፣ አላማን ለማሰናከል ነው ገብቷል። አሁን እኮ የብዙ ሰው ህይወት እኮ ተሰናከለ በሷ ምክንያት አይደለ። አሁን ይህ ልጅ ደግሞ ያው ወንድሟ ነው የስጋ ዘመዷ ወንድሟ ስለሆነ ላይፈክር አይችልም ማለት ትችላል አንዳንዴ ስታስበው ገብቷል ግን ነው የሚፈክርበት አግባብ ትክክለኛ መንገድ ቢሆን ነገር ደብቀዋለች እኮ አሁን እሱም ትክክለኛ መንገድ እየሄደ ቢሆን እኮ አግባብ ነው አዎ ወንድሟ ነው ምናምን ልትል ትችላለ እኔ ደግሞ የጠየኩት ሀቄን ነው ነው እኮ እያልኩ ያለሁት አዎ በጊዜው የሸጠችው ሶስት ሚሊዮን ብር ነው ይገባኛል ይሄ ሶስት ሚሊዮን ብር ነው የሰጣችሁ፣ ግን ፍርድ ቤቱ 4.5 ሚሊዮን ሲል ለምን? እንደውም በሆነ መንገድ ወስኖ ነው እንጂ እስከ አስር ሚሊዮን እኮ። እና ታዲያ በ4.5 ሚሊዮን ብር አሁን ላይ ባዶ መሬት ይገኛል? ቤት እንኳን ባዶ መሬት እራሱ አይገኝም እንዴ። ስለዚህ እኔ ሐቄ ነው እንትን እያልኩ ያለሁት። ገንዘቤን ደሞ እንዲ አፍንጫን ይዤ ትመልስልኝ ያለ ሕግም እንደሚያደርገን ያደርገናል። ቀሪውን ደግሞ ማለት ነው። ስለዚህ ተጠንቀቅ፣ ራስን ማስተላልፈው ባጭሩ። በቃ ተመልካቾች ይህንን ይመስላል የነበረው ነገር እንግዲህ እኔ እግዚአብሔር ይመስገን ከእውነት ጋር ነኝና የእውነት አምላክ ገንዘቤን አግኝቻለሁ በቃ አብር ገና ያ እጀ ጋር ያልደረሰ አለ ፍርድ ቤት የወሰነልኝ ግን 4.5 ሚሊዮን ብር ትዕዛዝ አስተላልፎልኛል ለእኔ ወስኖልኛል ይሄንን ነው የምለው በጣም ነው የምወዳችሁ እናንተ ናችሁ እዚህ ያደረሳችሁኝ በኮመንት እናንተ ናችሁ ብዙ ነገር ያላችሁኝ በጣም የእናንተን ምክር ሰምቼ ደግሞ እንደውም አጠገቧ አትራ፣ በቃ አጠገቧ አት ድረስ ምናምን ብላችሁኛል። ከዚህ በኋላ ገንዘብን ማገኘት ከሆነ መደራረስ የለም፣ በቃ የናንተና እንትን የናንተን ሐሳብ አስተያየት እቀበላለሁ። በጣም ነው የምወዳችሁ፣ አከብራችኋለሁ። በዚሁ አጋጣሚ እኔ የማስተላልፈው መልእክት አሁን ያገባችሁ ባል ደግሞ በጣም እንትን ላይ ነው ችግር ነው ውስጥ ነው ያለውና፣ አዎ አቶ ሄኖክ፣ አዎ የምር እኔ ምን እንደምል አላቅም፣ ቅር እንዳይልህ እኔ አገኘዋለው ማለት ያለበት ሁኔታ ጥሩ አይደለም። ደውሎልኛል። ሰው አይደለን አሁን አብሬ እኔ አንድ ነገር ልንገር ማለት እንዳይ ቅር እንዳይ ለምናምን ስላልከኝ ነው። እኔ ቅርም ላይ መቼ መሰለ እኔን የሚጎዳ ነገር የሚያደርግ ከሆነ ነው። አይ ለሱ ለሱ ለሱ እሱን መሰረት ያደረገ ነገር ከሆነ እኔ ቅር አይለኝም። ማንም እንዲጎዳ አልፈልግም። በነገራችን ላይ የእውነት ነው ምልህ። በዚህ ነው አፍ አውጥቶ ኧረ በእናት ችግር ውስጥ ነው ያለሁት፣ በእናት አለኝ። ገብቷል ወንድ ልጅ? አዎ። ትናንትም እዛ ጋር ከእንትና ያን ያክል ወንድሟ እንደዛ ያዙ ይልቀቁ ሲል ኮ እሱ መሀል ጥግ ላይ በቃ እንደዚህ ራሱን ጨብጦ ምናምን ቁመው አይቼዋለሁኝ። እና እሱ እንግዲህ እሱ በቃ በራሳችሁ እንትበሉ ጨርሱ። በጣም ነው የማመሰግነው፣ እንግዲህ አንተንም የእውነት ነው የምልህ። በጣም እስካሁን ድረስ ታግሰኛል፣ አግዘኛል፣ ብዙ ነገር አድርገህልኛል። ይሄ ደግሞ ቴንኪዩ፣ በሚል ብቻ እንትን የሚል አይደለም። በነገራችን ላይ ያው ብዙ ነገር እንሰራለን ከዚህ በኋላ በብዙ መንገድ እንገናኛለን ብለን ነው ማስበውም፣ እንደዛ ነው። በጣም ነው የምወዳችሁ ተመልካቾች። በእውነት በእውነት የእናንተ ነው በቃ እናንተ ይሄንን አድርግ ያላችሁን እያንዳንዱ ነገር አድርግ ያለው ከህግ አካል ጋር ተማክሬ ያለው ማግኘት ያለብኝን ሰዎች አግኝቻለሁ ይህንዳትልታሳስ እያሉ ነበረ። በቃ ልክ ነው። ምክንያቱም ባለፈው እንትን እንደዛ ስትቀዳድደው ምናምን እሷን የሆነ ነገር ባደርግ ኖሮ እኔም መታሰሪያ አይቀርም ነበረ፣ ፍርድ ቤቱ መስተጓጎሏ አይቀርም ነበረ። እሱም ሁሉ ታግሼ ዛሬ ፍርድ ቤት የወሰነልኝን ለመቀበል ደርሻለሁ ማለት ነው። በጣም በጣም አመሰግናቸዋለሁ። መልካም ጊዜ።